ይሄ እግዚአብሔር ለማንም አይደለም፣ ግን ሁል ጊዜ ባለፈ ለሌላ ምናልባት ከዚህ በፊት አውርቼው እንደሆነ፣ እግዚአብሔር ልክ እንደ ሳተላይት ሲግነል ነው። ስልኮቻችን ሪሲቭ ያደርጋሉ ይቀበላሉ ድምፆችን አይደል? ወይንም ዲሽ ታቃላችሁ። ዲሽ ከአካባቢ ካለው ሲግነል ይስብና ኢሜጅ ከሆነ በኢሜጅ፣ በድምጽ ከሆነ በድምጽ ይቀይረዋል። እግዚአብሔር ከሰማይ ከዚህ ምድር ላይ የሰዎች ጩኸት፣ የችግረኞች ጩኸት፣ የሆነ ሰው ለቅሶ ሲግነሉ ወደ ላይ ሄዳል። እግዚአብሔር ደግሞ ያንን ሲግነል ወደ ታች ይልቆል። ያን ሲግነል ሲላቅ ዲሻችንን ኦን ካረግን እግዚአብሔር ሄዝ ሬዲ ቱ ወርክ ፈቃደኛል፣ ሊሰራበት አንዳንድ ጊዜ ዲሻችን ያስተካከልንበት ፍሪኮንሲ ምናምን ብዙ ይሄ የአረብ ድምፅ የሬዲዮ ድምፅ ምናምን ድምፆች አሉ አይደለም። ለእግዚአብሔር ፍሪኮንሲ ፊት የማያደርግ ከሆነ እግዚአብሔር ያልፈናል ማለት ነው። እግዚአብሔር ለሁሉም እድልን ሰጥቷል የሚመስለኝ። እንዲሰራብን፣ እንፍቀድለት። በጣም ብዙ ስራን ያለው ብዙ ሲግናሎች ናቸው ከሰማይ ወደዚህ ምድር የሚላኩት። ማንን የሚላክ፣ ሲ ብዙ ስራዎች አሉ። እኔ ላከኝ፣ እኔ ለስራ ይሄ ያለኝ ይሄ ነው አንዳንድ ጊዜ ብዙዎቻችን ብዙ ከብዙዎች እሰማለሁ ጊዜ የለኝም ገንዘብ የለኝም እውቀት የለኝም የለኝም የለኝም የሚባል ነገር አለ ብዙ ቦታዎች ላይ ግን እግዚአብሔር ከኛ የሚፈልገው ሁለት ዓሳና አምስት እንጀራ ማቅረብ ሊባርክም ሊጠቀምበት ይፈልግና ይሄኛው አሁን በብዙ መንገድ ተጀመረ ስራው ሁሉም ውስጥ እግዚአብሔር በገዚህ በመጽሐፉም ላይ እንዳስቀመጡት ሁሉም ውስጥ እግዚአብሔር ያስቀመጠው መልካም ነገር እንዲቀጥል፣ ደስስ ኤመርጀንሲ አለም ትፈልገናለች፣ ሀገራችን ይፈልገናል፣ ቤተክርስቲያናችን ትፈልገናለች፣ ጓደኞቻችን ይፈልጋል። እግዚብሔር እግዚአብሔር ሰዎች ውስጥ ያስቀመጠውን ነገር እንራራና እንዲወለድ እናድርግ። ምክንያቱም ስነር አባት አስ እኛ ሌሎችን ስናገዝ የእግዚአብሔር መንግስት የሚጠቅሙ ሀገርን የሚጠቅሙ ማህበረሰብን የሚጠቅሙ ቤተሰብን የሚጠቅሙ ሰዎች ይወጣል። ያ እንዲወጣ ፈቃደኛ ከሆነ እግዚአብሔር ይስሬል ይሄ በሁላችንም ስለ መስራት እና ምናልባት ከ ከምስሉ ጋር በተያዘ ነገር እንግዲህ በጣም ብዙ ነገር ብላለች። ይስሬል ይሄ በጣም ወንደርፉላት በቃ አንዳንድ ጊዜ እግዚአብሔር ሊሰራ ሲፈልግ የሚፈቅድለት አንዳንድ ጊዜ ስራዎችን አለማስቆም ብዙ ቦታዎች ላይ በሀገር ደረጃ የሚገርም ሀሳብ መጥቶ ሀገሪቷን የሚለውጥ ሀሳብ መጥቶ በሆነ ግለሰቦች ይቆማል። ቤተክርስቲያንን፣ የሚገርም ነገር በቃ እግዚአብሔር ለሆኑ ለሆኑ ለሆኑ ሰዎች ወይንም አስቀምጦ በቃ በሆኑ ሰዎች ምክንያት የሚገርም ነገር ይቆማል። በቃ የሚቆም ብዙ ነው በየአቅጣጫው ማለት ነው። ልክ እንዳነሳቸው ማለት ነው። ትምህርት ቤት ላይ የምፈልገው ይሄ ነው። እጇ ላይ በነገራችን ላይ አሁን አቆምኩኝ መስራት ትበል እንጂ የምትሰራቸው ነገሮች ምንም ነገር፣ በእጇ የምትሰራው ነገር ስ ብለስድ የተባረከ ነው። አሁን ራሱ እግዚአብሔር እሱ ያስቀመጠው እጇ ላይ ነው ማለት ነው። አያችሁ፣ ህልምን የሚገድሉ ገዳዮች አሉ። አንዳንዶቹ አውቀው ነው፣ አንዳንዶቹ ሳያውቁ ነው። አንዳንዶቻችን አንዳንዶቹ ደግሞ ለእኛ መልካም በማሰብ በሚመስል ምክንያት እግዚአብሔር ያየንን ነገር ሳያዩ ነው እንጂ ዝም ብለው አዋላጆቹ መጥፎ ናቸው፣ ምን እላቸው ብቻ አይደለም፣ ያየነውን ነገር አላዩ። አንዱ እንደ ቻሌንጅ ብዬ እንደራሴ የማስበው ኦኬ፣ ይሄኛው ለመስራት እንፈልጋለን ይህን ስራ ይሄኛው ይሰራ ብዬ ከጠገብ ያሉትን አብሮ የሚሰሩትንም ስል ብዙዎቹ ጋር ቻሌንጅ አሉ ምናልባት ግን እነሱ ትክክል ናቸው። ለምን መሰላችሁ? ያዩበት ርቀት ለምሳሌ አንዳንዱ የወር ያህል፣ አንዳንዱ የዓመት ያህል፣ አንዳንዱ ከአስር ዓመት በኋላ እንደዚህ መሆን አለበት ብሎ ያህል ሁሉም ብይታቸው ትክክል ነው። ግን ይሄ ለመቀራረስ ስንሞክር አንዳችን ሮንግ ነን አንዳችን ራይት ነን እየተባባልን፣ እየተቆራረፍን፣ እየተጠላላን፣ ቅር እየተባባልን ብዙ ስራዎች እኮ ይቆማሉ። ዋን ኦፍ ደ ቲንግስ ብዙ ስራ እንዳይሰራ ከሚያደርጉት ነገሮች አንዱ ሰው ፊት መሳሳት አንፈልግም። በስራ ላይ ማለት ነው፣ እየሰራ መሳሳት አንፈልግም። ዋን ኦፍ ደ ቻሌንጅ ምን መሰላችሁ፣ መሳሳት የማንፈልገው ብዙ ኢትዮጵያ ጓደኞቻችን፣ ቸርች ውስጥ ያሉ ሰዎች ከመሪዎች ጀምሮ ጓደኞቻችን ሊሆኑ ይችላሉ፣ የትኞቹም ሊሆኑ ይችላሉ። ምህረት አያደርጉላችሁም ስትሳሳ ሶ ምህረት እንደማያደርጉላችሁ ታቁ፣ ሁሉም አይደለም እንደማያደርጉላችሁ ስታቁ ያንን ቤተወስ ቢቀርብኝ ባልሰራውስ ምን አቅማችሁን እንዲገድብ ያደርገዋል። አንደኛው ምህረት፣ የምህረት ነገር መለማመድ አለብን። ሰውን ከወደቀ ማንሳት፣ እድል መስጠት። ምናልባት እኛ ባላየነው መንገድ ሊሆን ይችላል፣ እግዚአብሔር ባየው መንገድ ትክክል ሊሆን ይችላል። እና ይሄ የምህረት እጃችን ሰፋ ይበል። ሰው ሲሳሳት እናንሳ። እየተሳሳቱ ምናልባት በእኛ ሚዛን ሊሆን ይችላል፣ በእግዚአብሔር ሚዛን ግን ቅን ነው ትክክል ነው የሚሆን ነው። ስለዚህ የመጨረሻ ላይ ነው የምፈልገው፣ ጳውሎስና ሲላስ ምንድን ነው ያሏቸው? ሁለተኛ በዚህ ስም እንዳትናገሩ ብለው ሲያስጠነቅቋቸው እናንተን እንስማ ወይ ብለው ነው ያሉት። ስለዚህ እናንተ የምንስማው መስማት ካለብን የመጀመሪያ ድምፁ እግዚአብሔር ምን አለ። ስለዚህ የተሰጠን ዓላማ የእግዚአብሔር መንግስት ማስፋት ስለሆነ ታርጌታችን፣ የምንሰራቸው ነገሮች በዛ ዙሪያ ላይ የሄዱ ሰዎች ሊሉ ይችላሉ። ግን እግዚአብሔር ምን አለ የሚለው ትልቁ ሚዛናችን መለኪያችን እሱ ነው። ምክንያቱም የሩጫችሁ ጀማሪ ና ፈፃሚ የሆነውን ኢየሱስ እንዲያያችሁ